ኢትዮጵያ ውስጥ የጥቁር ገበያ ሐዋላ በተለይ ከሰሞኑ ከፍተኛ የሆነ ጭማሪ ያሳየበትና የጥቁር ገበያ እንዲባባስ ዋነኛ ምክንያት ናቸው የተባሉት በትላንትናው አመሻሹን ይፋ ሆነዋል። ይሁን እንጂ ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት የጥቁር ገበያ እየቀነሰ መጥቷል ይላሉ ባለሙያዎች። ይህ ግጭት ዶላር ከሀገር እንዳይወጣ ባልሀብቶችን ገጥቷል፣ አሁንም በከፍተኛ ሁኔታ ይቀንሳል ስለመባሉ ተሰምቷል። ታዲያ በዛሬው ዕለት የጥቁር ገበያ ሐዋላ ጨምሯል ወይስ ቀንሷል? አሰላሙ አሌይኩም ወራህመቱላ ወበረካቱ። ሰላም ጤና ይስትልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም፣ ሁሉ መልካም፣ ከእኛ ጋር ሁሉ ሰላም ነው። ዛሬ ጥቅምት 30218 ዕለታዊ የምንዛሬ ዋጋ በጥቁር ገበያ በዛሬው ዕለት ጨምሯል ወይስ ቀንሷል? እንግዲህ በትላንትናው ምሽት ላይ በኢትዮጵያ የጥቁር ገበያ የምንዛሬ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግዥበት ዋነኛ መንስኤዎች የተባሉት ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ እስያ ባለሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውን እንግዲህ የዘርፉ ባለሙያዎች ይፋ አድርገዋል። ይህም እንግዲህ ከሰሞኑ አንድ የአሜሪካ ዶላር ከመቶ ሰማንያ ብር በላይ አልፎ የነበረ ቢሆንም ከዚህ ሰሞን ማለትም በአፋር ክልል በተነሳው ግጭት ሳቢያ ከሀገር የሚወጣ ዶላር በመቆሙ አንድ የአሜሪካ ዶላር እጅግ በከፍተኛ ሁኔታ የቀነሰ እንደሆነ ከዚህም በላይ እንደሚቀንስ እንግዲህ የዘርፉ ባለሙያዎች በትናንትናው ምሽት ላይ ይፋ ማድረጋቸውን ሰምተናል። ከዚሁ ጋር ተያይዞ እንግዲህ ሙሉ ዝርዝር መረጃውን ወደ መጨረሻ ላይ የምናደርሳችሁ ይሆናል። የ17 ሀገራትን ዕለታዊ የምንዛሬ ዋጋ በጥቁር ገበያ በዛሬ ዕለት ጨምሯል ወይስ ቀንሷል የሚሉትን ወደ እናንተ የምናደርስና የምናስደምጥ ነው የሚሆነው። እንደሚታወቀው በዛሬው ዕለት እንግዲህ እሁድ ነው እሁድ የባንክ የምንዛሪ መረጃ ስለማይኖር በነገው ፕሮግራማችን ላይ ወደ እናንተ የምናደርስና የምናስደምጥ ይሆናል እንግዲህ በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት 179 ብር ከ90 ሳንቲም ሲመነዘር 100 የአሜሪካ ዶላር 17990 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው ሌላው የካናዳ ዶላር ነው በዛሬ ዕለት አንድ የካናዳ ዶላር 126 ብር ከ65 ሳንቲም ሲመነዘር 100 የካናዳ ዶላር 12665 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናርን ስንመለከት 590 ብር ከ93 ሳንቲም ሲመነዘር 100 የኩዌት ዲናር 59ሺህ ከ93 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 208 ብር ከ08 ሳንቲም ሲመነዘር 100 ዩሮ 20808 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 232 ብር ከ39 ሳንቲም ሲመነዘር 100 ፓውንድ ስተርሊንግ 23239 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር ሁለት የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 480 ብር ከ89 ሳንቲም ሲመነዘር 100 የባህሬን ዲናር 48000 ከ89 ሳንቲም ሲመነዘር ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬ ዕለት አንድ ስዊስ ፍራንክ 223 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 22390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውድ ሪያል ነው። በዛሬው ዕለት አንድ ሳውድ ሪያል 48 ብር ከ10 ሳንቲም ሲመነዘር 100 የሳውድ ሪያል 4810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬትስ የዱባይ ድርሃም ነው። በዛሬው ሁለትም አንድ የዱባይ ድርሃም 49 ብር ከ69 ሳንቲም ሲመነዘር 100 የዱባይ ድርሃም 4969 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ሁለትም አንድ የጆርዳን ዲናር 253 ብር ከ80 ሳንቲም ሲመነዘር 100 የጆርዳን ዲናር 25380 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላር 118 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 11820 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 470 ብር ከ70 ሳንቲም ሲመነዘር አንደመቶ የኦማር ሪያል 47000 ከ70 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ20 ሳንቲም ሲመነዘር አንድ መቶ የቻይና ዩዋን 2420 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 53 ብር ከ15 ሳንቲም ሲመነዘር አንድ መቶ የእስራኤል ሽቅል አምስት ሺ ሶስት መቶ አስራ አምስት የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ በትላንትናው ዕለት አመሻሹን እንግዲህ እጅግ አነጋጋሪ በተለይ የጥቁር ገበያ ሐዋላ ከሰሞኑ እጅግ በከፍተኛ ሁኔታ እንደሚቀንስ መረጃዎችን እንግዲህ እያወጡ ይገኛሉ ከፍተኛ የዘርፉ ባለሙያዎች ማለት ነው። በኢትዮጵያ የጥቁር ገበያ የምንዛሪ ምጣኔ ላይ ከሰሞኑ የተስተዋለው ከፍተኛ ግሽበት ዋነኛ መንስኤ ገንዘብን ከሀገር የማሸሽ ጥድፊያና በኢትዮጵያ የሚንቀሳቀሱ እስያ ባለ ሀብቶች ለዶላር ያላቸው ከፍተኛ ፍላጎት መሆናቸውን የዘርፉ ባለሙያዎች አስታወቁ። በጥቁር ገበያ እስከ 180 ብር እንዲሁም ከዚያ በላይ ደርሶ የነበረው አንድ የአሜሪካ ዶላር በዛሬ ዕለት እንኳን በትንሹ 172 ብር መድረሱ መረጃዎች ያመላክታሉ። ይሁን እንጂ ይህ የምንዛሬ መጠን በመደበኛ ኦፊሻላዊ ገበያ 1 ዶላር በአማካኝ 153 ብር አካባቢ እየተመነዘረ ካለው ጋር ትልቅ ልዩነት አለውም ብለዋል። ባለሙያዎቹ የጥቁር ገበያ ከፍተኛ መዋዠቅ እንዲከሰት ያደረገው ከሰሞኑ በአፋር ክልል ተከስቷል በተባለው ግጭት ምክንያት ሀብታቸውን ከሀገር ለማስወጣት የሚፈልጉ ግለሰቦች ዶላር ለመግዛት የሚያደርጉት መሯሯጥ መሆኑን ለካፒታል ተናግረዋልም ብለዋል። በሌላ በኩል ኢትዮጵያ ውስጥ የሚንቀሳቀሱ በተለይም ከእስያ የመጡ ባለሀብቶች ለውጭ ምንዛሪ ያላቸው ከፍ ያለ ፍላጎት የገንዘቡን ዋጋ እንዲንር ያደረገው ሌላኛው ዋነኛ ምክንያት ነውም ብለዋል። ከዚህ በተጨማሪ ደግሞ መንግስት አሁን የወርቅ ማዕድን ከዓለም ገበያ በላይ በሆነ ጭማሪ እየገዛ ነው ያሉት ባለሙያዎቹ። በዚህ መሰረት የወርቅ ነጋዴ ደግሞ ከመጠን በላይ የሀገር ውስጥ ገንዘብ እንዲይዙ ያደርጋል መባሉን ነው ማመሻሹን የወጣው ሪፖርት። እንግዲህ የጥቁር ገበያ ሐዋላ መቀነስ ለሀገራችን ሰላም ነው። ለዛሬ ያስኩላቸው ዕለታዊ ምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። ቪዲዮውን ላይክ ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉ። እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ ዐለይኩም ወራህመቱላህ።